ብር የሚል ነበረ ግን እንደማንም ብለን ግን ዛሬ መጣሁ። ያው እንግዲህ እግዚአብሔር ይመስገን። ለነገሩ አሁንም በቃ አዎ ምንም ባያምርብንም ባገር የሚደምቅ ቢሆንም በዓሉ ምንም ማድረግ አይቻልም። ይገርማል ጋር ይሄ ሰውዬ እንደምታይ ቄስ ነው እና አሁን አበላሽ፣ ይሄ ዛሬ አሁን በዛሬው ቀን ለምንድነው ነጠላ ያለበት? ኦኬ፣ በጣም የሚደገፍ ጥሩ ጥያቄ ነው። ግን አንደኛ ነጠላ የሚለበስ ታውቃላችሁ፣ አመት ባሉ ሲደምቅ ደስ ደስ ይላል አለበት

ምናምን ምናምን ለማለት ነው እ የመስቀል አብዛኛው ትዝ ሲለኝ በቃ ከሰፈራችን በእሳት የምንታኮሰው የንለላለለው ሰፈር ተብሎ በሰፈር የምንለያየው አሁን ግን ያን ነገር በዛ ቢሆን አላደርገውም። እንደ አንድ ነገር ተዘጠይር መተኮስ ነበር ዋናው። እንተኩሳለን ደግሞ በተራ ነበር። አዲስ አበባ ከመጣን ግን ምን አገኘን? አንገት ደፍቶ ዝም ብሎ እንደ ሰይጣን በቃ መሄድ መሄድ ብቻ